የዩሪክ አሲድ በደም ውስጥ መጨመር ሃይፐር ዩሪሴሚያ ይባላል። እንግዲህ ዩሪክ አሲድ በደም ውስጥ ከመጠን በላይ ከጨመረ ለተለያዩ ጤና እክሎች ይዳርጋል። የሪህ በሽታ በተለምዶ ሲባል የሰማችሁት ያው ዩሪክ አሲድ በደም ውስጥ ከመጠን በላይ ጨምሮ የመገጣጠሚያ ባዶ ቦታ አለ። እዛ ቦታ ውስጥ ሲጠራቀም ያው ክሪስታል ይሆናል ማለት ነው ጠጠር እንደ ጠጠር ሆኖ ይከማቻል። በዛ ጊዜ እግራችሁ ላይ፣ ጉልበታችሁ ላይ እንዲሁም ትናንሽ የእጅ መገጣጠሚያዎች ላይ እጃችሁን ማንቀሳቀስ፣ እግራችሁን ማንቀሳቀስ ያስቸግራችኋል ማለት ነው። ሰላም እንዴት ናችሁ? ሰላም ናችሁ ወይ? እንኳን ወደ ዩትዩብ ቻነል በሰላም መጣችሁ። ዶክተር ሳራ ዮሐንስ ነኝ፣ ፋሚሊ ዶክተር። እንግዲህ ዛሬ የምናየው ስለ ዩሪክ አሲድ በደም ውስጥ መጨመርና የሚያመጣቸው የጤና እክሎች ነው። ስፔሲፊካሊ ደግሞ የጋውት አርትራይተስ ጋውቲ አርትራይተስ ወይም ደግሞ የሪህ በሽታ ስለምንለው እናወራለን ማለት ነው። ያው ዋና ዋና አጋላጭ ነገሮች፣ ምልክቶች፣ እንዲሁም ደግሞ ህክምና በአኗኗርና የአመጋገብ ዘይቤን በመቀየር እንዲሁም ደግሞ ሐኪማችሁ ጋር ስትሄዱ ደግሞ ምን ምን መድኃኒቶች ሊታዘዙ ይችላሉ የሚለውን እናውራለን ማለት ነው። ለዚህ ዩትዩብ ቻነል አዲስ የሆናችሁ ከታች ሰብስክራይብ በማድረግ እና የደውል ምልክት መጫን እንዳትረሱ አብራችን ቆዩ። በመጀመሪያ የምናየው እንግዲህ ዩሪክ አሲድ ምንድን ነው? ስለ ዩሪክ አሲድ ምንነት መጀመሪያ ማወቅ ያስፈልጋል ስለ ሪህ በሽታ ለማወቅ ማለት ነው። እንግዲህ ዩሪክ አሲድ በሰውነታችን ውስጥ የሚፈጠር ተረፈ ምርት ነው። ከየት ነው የሚፈጠረው? እንግዲህ ዘረመልን የሚሰሩ የተለያዩ ቤዞች አሉ፣ የተለያዩ ንጥረ ነገሮች አሉ። ስለዚህ ከነዚህ ውስጥ አንዱ ፒውሪን የምንላቸው ቤዞች ናቸው። ክሎታይድ ወይም ደግሞ ያው ዘረመልን የሚሰሩት ፒዩሪን ከሚባሉት ንጥረ ነገር አይነት ነው። ከሰውነታችን ውስጥ ካለው ማለት ነው። እንግዲህ እነዚህ ፒዩሪን ያላቸው ምግቦች አሉ፣ ፒዩሪን ሪች ፉርስ የምንላቸው አሉ። ስለዚህ ከምንመገባቸው ምግቦች፣ ከምንጠጣቸው መጠጦች ፒዩሪን በብዛት ያላቸው ምግቦች እና መጠጦች አሉ። ከነሱ የመጣ ተረፈ ምርት ነው አንደኛ ነገር። ሁለተኛ ነገር ደግሞ የሰውነታችን ህዋሳት ጊዜያቸው አልፎ ስራቸውን ሰርተው መጨረሻ ላይ ያው በሚሰባበሩበት ሰዓት ላይ ያው ከፒዩሪን ዘረመልን ይሰራል ብያቸዋለሁ፣ ህዋሳት ላይ ከሱ ሲሰባበር ብሬክዳውን ሲያደርግ ዩሪክ አሲድን ይሰጣል። ማለት ዩሪክ አሲድ በደም ውስጥ ጨመረ ማለት ግዴታ የሪህ በሽታ አለ ማለት አይደለም። ወይም ደግሞ ጨመረ ማለት ወደፊት የሚፈጠረው ነገር በትክክል ያው አይናገርም ማለት ነው። ዩሪካሲድ በማንኛውም ሰዓት ላይ እንግዲህ ቅድም እንደተናገርኳቸው ፒሪን በብዛት ያላቸው ምግቦች በምትመገቡበት ሰዓት ላይ ዩሪካሲድ ደም ውስጥ ጨምሮ ሊሆን ይችላል። ነገር ግን የመቀጣጠሚያ ችግር ያው ሪህ በሽታ የምንለው አለ ማለት አይደለም። ይህንን በትክክል ማወቅ ያስፈልጋል። ዋና ዋና መንስኤዎች አሉ፣ የዩሪካሲድ መጠን በደም ውስጥ የሚጨምሩ ነገሮች ማለት ነው የእድሜ መግፋት አሁን ሀምሳ ስልሳ የሆነ ሲመጣ የእድሜ መግፋት ያው ዩሪክ አሲድ የመጨመር ባህሪ ያለው። እንዲሁም ደግሞ ከሴቶች ይልቅ ወንዶች የተጋለጡ ናቸው። ነገር ግን ሴቶች በማረጫ እድሜያቸው ጊዜ ወይም ሚኖፖዝ ላይ ዩሪክ አሲድ መጨመር ያጋጠማቸዋል ማለት ነው። ሌላው መንስኤ ምንድን ነው? የሰውነት ክብደት ከመጠን በላይ መጨመር ወይም ደግሞ ኦቤሲቲ አለ። በቂ ውሃ ለመጠጣት በቂ ውሃ አለመጠጣት። ያው እንግዲህ ውሃ በቀን ውስጥ ምን ያህል እንጠጣ የሚለው በእድሜ ይለያያል እንዲሁም ደግሞ በሰውነት ክብደት ይለያያል። ሶ ለወንዶችም ለሴቶችም ደግሞ በጾታም ይለያያል ማለት ነው። ሶ ምንድነው እስከ በአቬሬጅ እስከ ሁለት ነጠ አምስት ሊትር በቀን መጠጣት አስፈላጊ ነው። ወንዶች ከሆኑ ደግሞ ያው እስከ ሶስተም ሊሆን ይችላል። ነገር ግን አጠቃላይ ሁለት ነጠ አምስት ሊትር በቀን መጠጣት በቂ ውሃ መጠጣት ያስፈልጋል። ሌላው አጋላጭ ነገር ምንድነው በቤተሰብ ካለ ወይም ደግሞ በዘር ካለ ይገለጻል። እንግዲህ ዩሪክ አሲድ እንደነገርኳቸው ተረፈ ምርት አይደለ ከተለያዩ ከምንመግባቸው ምግቦች፣ መጠጦች እንዲሁም ደግሞ ተዋሳቶች ሲከፋፈሉ ብሬክዳውን ሲያደርጉ ሲሰባበሩ አይደለም የሚሰጠው ያው ኬሚካሎች ሲቀያየሩ በዛ መሀል ላይ የሆነ ችግር ካለ በዘረመላው አደለ ይሄ ሁሉ ስራ እንትን የሚደረገው የሚቆጣጠረው ዘረመላ አደለ። የዘረመል ችግር ካለ ወይም በሚሰባበሩት ኢንዛይሞች ላይ ኬሚካሎች ላይ ችግር ካለ ይፈጠራል ማለት ነው። ስለዚህ ብዙ ጊዜ በቤተሰብ ካለ ወጣቶች ላይ ይታያል፣ ገና እድሜያቸው ሳይሄድ ይታያል። እና ለማከም እና ደግሞ የሪህ በሽታው ሲቨሪቲ ይጨምራል ማለት ነው። ከበድ ያለ ጠንከር ያለ ይሆናል። የተለያዩ የውስጥ ደዌ ህመሞች፣ የስኳር ህመም፣ የደም ግፊት መጨመር፣ የኮሌስትሮል መጨመር፣ የልብ ህመም እንዲሁም ሌሎች የደም ስር ተያያዥ ችግሮች ያጋልጣሉ ማለት ነው። ለዩሪክ አሲድ በደም ውስጥ መጨመር ካንሰር የተለያዩ የካንሰር ህመሞች፣ እንዲሁም የኩላሊት ችግር የቆየ የኩላሊት ችግር ወይም ክሮኒክ ኪድኒ ዲዚዝ የምንለው ዩሪክ አሲድ መጨመርን ያመጣል። የተለያዩ መድኃኒቶች አሉ። አሁን ለደም ግፊ ተብሎ የሚሰጡ መድኃኒቶች ለምሳሌ እንደ ሃይድሮክሎር ተያዛይድ የሚባለው የሚያሸናው መድኃኒት በቀን አንድ ፍሬ የሚወሰደው ሀያ አምስት ሚሊግራሙ እሱ ያው እንደ ሳይድ ኢፌክት ጋውት ሊያመጣ ይችላል። ማለት ያው ዩሪክ አሲድ ጨምሮ ግን መገጣጠሚያ ላይ ደግሞ ሲከማች የመገጣጠሚያ ችግር ወይም ሪ በሽታን ሊያመጣ ይችላል እንደ ሳይድ ኢፌክት። ያንን መድኃኒት መቀየር ያስፈልጋል። ሌላው ደግሞ ለቲቢ የሚሰጡ መድኃኒቶች አሁን እ ፒራዚናማይድ የምንላት መድኃኒት እሷም ዩሪክ አሲድ የመጨመር ባህሪ አላት። ሌሎች ደግሞ ለካንሰር ተብለው እንዲሁም ደግሞ ለሰውነት መቆጣት ተብለው የሚሰጡ መድኃኒቶች ኢሚኖሳፕረሰንት፣ ያው የበሽታ መከላከል አቅምን የሚቀንሱ መድኃኒቶች የዩሪክ አሲድ መጠንን ይጨምራሉ ተብሎ ይታሰባል። ዋናው እና የመጨረሻው የዩሪክ አሲድ መጨመር በደም ውስጥ ለመጣ የሚችለው ነገር ምንድን ነው? የአልኮል ነው፣ እንግዲህ ከመጠን በላይ አልኮል መጠጣት ነው። እንግዲህ ያው ባለፈው የሰራሁት ቪዲዮ ላይ ስለጉበት በሰራት በሰራሁት ቪዲዮ ላይ አልኮል ያው አልኮል እንግዲህ መጠቀም ያው ለጉበት ጤና ጥሩ አይደለም። የጉበት ስብም ያመጣል እንዳልኳችሁ ነው። እዚህ ጋም ያው ትክክለኛ እንግዲህ በደብሌች መሰረት አብዛኞቻችሁ ኮመንታችሁን ለማየት ሞክረ ነበረ። አብዛኞቻችሁ ትክክለኛ እንዴት ነው የአልኮል መጠን የሚለው አለ። በዓለም ጤና ድርጅት መሰረት ማንኛውም ትንሽም አልኮል ይሁን የጤና ሪስክ አለው። ነገር ግን የጉበት ችግር እንዲሁም ሌሎች የልብና የደም ስር ተያያዝ ችግሮች፣ ካንሰር ለመጣ የሚችለው ከመጠን በላይ ከሆነ ነው ተብሎ ይታሰባል። አሁን እዚች ጋ እናንተ ማውቅ የሚጠበቅባችሁ ምንድን ነው? ከፍተኛ የሆነ የአልኮል መጠን ያላቸው መጠጦች የዩሪክ አሲደን ይጨምራሉ። ለምሳሌ ቢራ ሊሆን ይችላል፣ ወይን ሊሆን ይችላል፣ ወይና ደግሞ ሊኮር የምንለው እንደ ዊስኪ ትልልቅ የአልኮል ኮንተንት ያላቸው የዩሪክ አሲደን የመጨመር ባህሪያቸው ከፍተኛ ነው። ነገር ግን ማንኛውም የአልኮል መጠን ለዩሪክ አሴድ መጨመር ያጋልጣል። ሲጀምርም የዩሪክ አሲድ መጨመር ባለባቸው ሰዎች ላይ የሪህ በሽታ ያለባቸው ሰዎች ላይ ደግሞ ፍሌራፕ ወይም ደግሞ ድጋሚ የመከሰት ሁኔታ አለ። ያኔ የተለያዩ እንደዚህ ፒውሪን በብዛት ያላቸው ምግቦች መመገብ፣ በስኳር እስፔሻሊ በፍሩክቶስ የበዛባቸው ምግቦች፣ ስጋ፣ ጥሬ ስጋ አብዝተው መመገብ፣ እንዲሁም ደግሞ አልኮል አብዝተው ከወሰዱ ፍሌር ያደርግባቸዋል ወይም ድጋሚ ያገረሽባቸዋል ማለት ነው። ስለዚህ ጠቅላላ አድርገን ስናየው መጀመሪያ ያው ደም ውስጥ የዩሪክ አሲድ መጠን ከመጠን በላይ መጨመር ወይም ሃይፐር ዩሪሴማ ይኖራል። ከዛ ደግሞ ይሄ ዩሪክ አሲድ የመቀጣጠሚያ ቦታዎች ላይ እና የኩላሊት ውስጥ ከተከማቸ ያው የሪህ በሽታ፣ የኩላሊት ጠጠር ያመጣል። በመሀል በመሀል ደግሞ ያው አንድ ሳምንት ሁለት ሳምንት ወይ ደግሞ ወራት እየጠበቀ ድጋሚ ሊከሰት ይችላል። በዛው ለረጅም ዓመታት ለረጅም ወራት ከቆየ ሳይታከም ከቆየ ቶፋይ ወይም ደግሞ የዩሪክ አሲድ ጠጠር ክሪስታል መርፌ የመሰለ ቅርጽ ያለው ክሪስታል በመገጣጠሚያ ቦታዎች ውስጥ ይጠራቀማል። ቀጥለውም ደግሞ የምናየው ያው ዩሪክ አሲድ በደም ውስጥ ሲጨምር እና ደግሞ ያው ካልታከመ ያው የሪ በሽታና የኩላሊት ችግር ሲኖር ምን ምን ምልክቶች ይኖራሉ የሚለውን እናያለን ማለት ነው። አብዛኞቹ ታካሚዎች ምልክት አያሳዩ፣ ማለት ዩሪክ አሲድ በደማቸው ውስጥ ብቻ ተጨመረ ሌላ ቦታ ሳይጠራቀም ምልክት አይኖራቸውም ማለት ነው። እንግዲህ ከ10 እስከ 15 ፐርሰንት የሚሆኑት ሰዎች ናቸው ዩሪክ አሲድ ከጨመረባቸው ውስጥ ምልክት የሚያሳዩት ማለት ነው። እነዚህ ምልክቶች አንደኛ ያው መገጣጠሚያ ውስጥ ዩሪክ አሲድ ሲጠራቀም ምልክቶች ይኖራሉ። ሁለተኛ ነገር ደግሞ የኮላሊቱ ሲጠራቀም ምልክቶች ይኖራሉ ማለት ነው። እንግዲህ ዩሪካሲድ መገጣጠሚያ ውስጥ ሲጠራቀም ምን ምን ምልክቶች ይኖራሉ? ብዙ ጊዜ የታወቀው ቦታ በሪ ያው የሚጠቃው ቦታ ምንድን ነው? የእግር ትልቁ ጣት ነው። የእግር ትልቁ ጣት ነው፣ ቢግ ቶ ማለት ነው። እዛ ውስጥ ዩሪክ አሲድ ይጠራቀማል። መቅላት ይኖራል፣ እብጠት ይኖራል፣ ቁርጥማት፣ በጣም ከባድ የሆነ ህመም ይኖራል። ማንቀሳቀሳት ችሉ ማውራጣታችሁ ማለት ነው። ሌሎች ቦታዎች ላይም ይኖራሉ። ለምሳሌ ጉልበት ላይ ሊያጋጥም ይችላል፣ እጅ ላይ፣ የእጅ ጣቶች ላይ እንዲሁም ደግሞ ኢልቦ ኤሪያ እዚህ አካባቢ ሌሎች መጋጠሚያዎች ላይ ይኖራል ማለት ነው። እጅና እግርን ለማንቀሳቀስ ያስቸግራል። ከባድ ህመም ይኖራል። መቅላት፣ ስትነኩት ደግሞ ሞቅ ማለት ነገር። ምክንያቱም ጋውት ወይም የሪህ በሽታ መቆጣት ነው፣ የመቆጣት ነው፣ ኢንፍላማቶሪ ችግር ነው ማለት ነው። የድካም ስሜት ይኖራል፣ ያው ትኩሳት፣ ሌሎች ምልክቶች፣ ብርድ ብርድ ማለት ሊኖር ይችላል። ከዛ ደግሞ የሆነ ሰዓት ላይ ያው ከአንድ እስከ ሁለት ሳምንት ይቆይና ሊጠፋ ይችላል። የሆነ ሰዓት ላይ ደግሞ ድጋሚ ይመጣል። ይሄ ጋውት ፍሌር ወይም ደግሞ ያው በመሀል በመሃል፣ ምን ምልክቶቹ በማይኖሩበት ሰዓት ላይ ያው ኢንተሪክታል ፌዝ ይባላል። ዩሪክ አሲድ ከመጠን በላይ ደም ውስጥ ጨምሮ የኩላሊት ውስጥ ከተጠራቀመ ያው የዩሪክ አሲድ ጠጠር ዩሪክ አሲድ ስቶን ይፈጥራል ማለት ነው። እንግዲህ ጠጠር ሲኖር ያለው ምልክት ይኖራል ማለት ነው። የሽንት ደም መሆን ወይም ቀይ የመቅላት መሆን አለ። የጎን ውጋት ይኖራል። ኩላሊት ያለበት ቦታ ወይ በግራ ወይ በቀኝ ወይም ሁለቱም በኩል ህመም ይኖራል። የሽንት መጠን መቀነስ ይኖራል ማለት ነው። እንዲሁም ደግሞ ያው ሌሎች እንደ መንስኤው ይለያያል። ሌሎች አሁን እንደነገርኳችሁ የውስጥ ደዌ ህመሞች አሉ አይደለ? የኮሌስትሮል፣ ደም ግፊት፣ ስኳር ከእነሱ ጋር የተያያዘ ነው። ከሰውነት ክብደት መጨመር ጋር የተያያዘ ነው። የልብ ችግር እንደነሱ፣ ምልክትም ሌሎች ምልክቶች ይወሰናሉ ማለት ነው። አንድ ሰው ዩሪክ አሲድ መጨመር ምልክቶች ወይም የሪህ በሽታ ምልክቶች ካሉ ምንድነው የተለያዩ ምርመራዎች ይደረጋሉ። ሆስፒታል ስትሄዱ ሐኪማቸው ጋር የተለያዩ የደም ምርመራዎች ይደረጋሉ። የደም ምርመራዎች ውስጥ ያው ዩሪክ አሲድ መጠን ይሰራል። ግን ያው ዩሪክ አሲድ አሁን ለምሳሌ መገጣጠሚያ ችግር ሁሉ ነገር ኖሮ የኩላሊት ጠጠር የዩሪክ አሲድ ጠጠር ኖሮ ኖርማል ሊሆን ይችላል። የተለያዩ የኮሌስትሮል ምርመራ፣ የቅባት መጠን፣ የደም ውስጥ የበባዶር ስኳር አጠቃላይ ሙሉ ምርመራ ያስፈልጋል። ግን ምንድን ነው የሪህ በሽታ ነው የሚባለው? መቼ ነው ከሚያማቹ የመገጣጠሚያ ቦታ አለ አይደለ? አውራጣት ላይ ሊሆን ይችላል፣ ጉልበት ላይ ሊሆን ይችላል ወይ እጅ ላይ ሊሆን ይችላል። ሶ ከዛ ናሙና ይወሰዳል በመርፌ ማለት ነው። የመገጣጠሚያ ውስጥ ፈሳሽ አለ፣ ነጻ ፈሳሽ አለ። ሶ እሱ ይወሰድና በማይክሮስኮፕ ይታያል። ከዛ ዩሪክ አሲድ ክሪስታሉን ከታየ እሱ ኮንፊርም ያደርግልናል። ሌላ ደግሞ በማየት ነው። ስፔሻሊ ደግሞ እንደዚህ ጠጠር ሆኖ ትልቅ ሆኖ ሲታይ እጅን ስታዩት ራሱ እብጠት የሆነ ጠጠር መሀል መሀል ላይ ያለ ነው የሚመስለው ምስሉ ላይ እንደምታዩት እና እሱ ኤክስሬ ያሳየናል። እንዲሁም ደግሞ ዱዋል ፌስ ሲቲ ስካን የምንለው አለ። ሶ እሱ በእሱ ላይ በደንብ ይታያል። ወይም ኤምአር አይም ሊያስፈልግ ይችላል ማለት ነው። እነዚህ ምርመራዎች ከተደረጉ በኋላ ምንድነው ህክምና ነው ያለው። እንግዲህ ህክምናው ያናኗረና የአመጋገብ ዘይቤን መቀየር ማስተካከል፣ እንዲሁም ደግሞ ሐኪማቹ የሚያዘላቸው መድኃኒት ይኖራል ማለት ነው። በመጀመሪያ የምናየው ያናኗረና የአመጋገብ ዘይቤን ማስተካከል ነው። ይሄ ወሳኝ ነገር ነው። ምንድነው እንግዲህ ፒውሪን፣ በፒውሪን የበለጸጉ ምግቦች አሉ አደለ? ፒውሪን በብዛት ያላቸው ምግቦች እነሱን አለመመገብ ነው አንደኛ፣ አመጋገብ ላይ ማለት ነው መጥፎ ምግቦች ለሪ ተብሎ የሚታሰቡት ምግቦች እና መጠጦች በቀላሉ በሶስት አድርጋችሁ ማየት ትችላላችሁ። ስጋ፣ ማንኛውም ስጋ የበሬ ስጋ ሊሆን ይችላል የበግ ስጋ ሊሆን ይችላል፣ ፍየል ስጋ፣ የዶሮ ስጋ፣ ጉበት፣ ኩላሊት፣ እንዲሁም ደግሞ አሳ፣ የአሳ ስጋ፣ የባህር ውስጥ ምግቦች አይቻሉ፣ ሲፉድ ጨምሮ ማለት ነው። እኛ ጋ የተለመደ ባይሆንም ግን እነዚህ ፒዩሪን ሪች ምግቦች ናቸው፣ አይቻልም። ስለዚህ ማንኛውም ስጋ አይቻልም። ሁለተኛ፣ ማንኛውም ስኳር ሶ ስኳር ሚለከተት ይችላል። ፍሩክቶስ ፍሩክቶስ ማለት የጠረጴዛ ስኳር ማር ጨምሮ ማለት ነው። እንዲሁም ደግሞ ፋብሪኬትድ የሆኑ ለስላሳ መጠጦች፣ ሶዳ፣ የሶዳ መጠጦች እ ጁሶች፣ የታሸጉ ጁሶች፣ ለስላሳ መጠጦች፣ ስኳር ያላቸው ነገሮች አይቻሉም። ሶስተኛ ምንድን ነው? ኦፍኮርስ አልኮል ነው ማለት ነው። ሌሎች ምግቦች ደግሞ ያው ለዩሪክ አሲድ በደም ውስጥ እንዲቀንስ ጥሩ ናቸው ተብሎ ያሉ ምግቦች አሉ። ለምሳሌ ኮምጣጣ ፍራፍሬዎች አሉ፣ ያው እንደ ሎሚ፣ ብርቱካን የመሳሰሉት ምግቦች ማለት ነው። እነሱን አዘውትሮ መመገብ እንዲሁም ደግሞ ቼሪስ፣ ቼሪስ በጣም ጥሩ ናቸው። የዩሪክ አሲድ መጠንን ይቀንሳሉ በደም ውስጥ ያለውን ማለት ነው። እንዲሁም ደግሞ ያው ጥቁር ቡና ስኳር የሌለው ቢሆን ጥሩ ነው፣ እዚጋ ስኳር ስለማይቻል ማለት ነው። ጥሩ ናቸው በቀን ከአንድ እስከ ሁለት ሲኒ ቡና ማለት ነው። ሌላው ደግሞ በቂ ውሃ መጠጣት እስፔሻሊ ብዙ ውሃ መጠጣት ያስፈልጋል ማለት ነው። እዚህ ጋር እስከ ዘጠኝ ብርጭቆ በቀን ውሃ መጠጣት ያስፈልጋል። ለኩላሊት ጤናም ጥሩ ነው። ሰውነታችን ውስጥ ያለውን መርዛማ ኬሚካሎች ተረፈ ምርቶች ዩሪካሲደን ጨምሮ ያስወጣልናል በሽንት አማካኝነት። ስለዚህ ውሃ መጠጣት በጣም ጥሩ ነገር ነው። ሌላው ያው ስኪምድ ሚልክ፣ አሁን ወተት ስገዙ ኖርማሊ ያው ወተት አንደኛ ማየት ያለባችሁ ነገር አነስተኛ ስብ ነው ያለው ወይስ ከፍተኛ ስብ ነው ያለው። ያው ሎፋት ቢሆን ጥሩ ነው እና ደግሞ ስኪምድ ስኪምድ ሚልክ ቢሆን ጥሩ ነው ተብሎ ይታሰባል። በድሮ ጊዜ ጥራጥሬ ምግቦች፣ ወተት፣ አንዳንድ ሌሎች ጥራጥሬ ነገሮች አይቻሉም ተብሎ ይነገር ነበር፣ ግን አሁን በቅርብ በወጡ ጥናቶች መሰረት እነዚህ ምግቦች ዩሪክ አሲድ አይጨምሩም። መመገብ ትችላላችሁ፣ እነዚህ እንቁላልን ጨምሮ ማለት ነው። ሌላ ጥሩ ምግቦች ናቸው ተብሎ የሚታሰቡት እንደ ቲማቲም፣ የወይራ ዘይት ፓርሰል፣ አፕል፣ ካሮት፣ ዝኩኒ፣ ቀይ ስር፣ አረንጓዴ ሻይ ጥሩ ናቸው። የሰውነት ክብደትን ማስተካከል በአመጋገብና በአካል ብቃት እንቅስቃሴ። የአካል ብቃት እንቅስቃሴ እንግዲህ ሁሉም ህክምና ላይ ያለ እንደዚህ ማድረግ ያስፈልጋል። ጤናማ ላይፍ ስታይል መከተል። ቀጣይ ደግሞ ያው ሐኪማችሁ የሚያዘላቸው መድኃኒት ነው። እንግዲህ እኛ መድኃኒቶች የሚታዘዙት ሁለት ነገር ለማድረግ ነው። አንደኛ ነገር መቆጣቱን እና ህመሙን ለመቀነስ ነው። ሁለተኛ ነገር ደግሞ አስፈላጊ ሆኖ ከተገኘ የዩሪክ አሲድ በደም ውስጥ መቀነስ ነው ማለት ነው። ስለዚህ ሁለት አይነት መድኃኒቶች ናቸው። ለምሳሌ መቆጣት ስሜት መቅላቱን፣ ህመሙን የሚቀንሱልን መድኃኒቶች እነዚህ ነንስቴሮል አንቲኢንፍላማቶሪ ድረግስ ወይም ኤንሴስ በተለምዶ የምታውቋቸው እነ ዳይክሎፌናክ፣ አይቡፕሮፌን ወይም ጓፈን ኢንዶሚታሲን የመሳሰሉት እነዚህ መቆጣትን በመቀነስ ደረጃ ትልቅ ሚና ይጫወታሉ። ከዛ ደግሞ ያው እነሱ እንግዲህ የኩላሊት ችግር፣ የጨጓራ ችግር እንዲሁም ሌሎች ተጓዳኝ የልብና ደም ስር ተያያዥ ችግሮች ካሉ እነዚህ መድኃኒቶች አይሰጡም። ስለዚህ በዚህ ጊዜ ስቴሮይድ መስጠት እንችላለን፣ እንደ አማራጭ ማለት ነው። ሌሎች መድኃኒቶች ያው የዩሪካሲድ መጠንን ለመቀነስ የሚጠቅሙ ናቸው። እነዚህ ሁል ጊዜ አይጀመሩም ግን አስፈላጊ የሆነው ሲገኝ ይጀመራሉ። ለምሳሌ አሎ ፒሪኖል የሚባለው አለ፣ ፔግሎቲኬዝ አለ፣ ከዛ ደግሞ ፕሮቤኔሲድ አለ እና ፌቡክ ሶስታት የምንለው አለ ማለት ነው። እነዚህ መድኃኒቶች አስፈላጊ ሲሆኑ የልብ ችግር አለ ወይ የኩላሊት ችግር አለ ወይ ሌሎች ተጓዳኝ ነገሮች አሉ ወይ በሚለው መሰረት በሐኪማችሁ ሊታዘዝላችሁ ይችላል። እንዲሁም ደግሞ የተለያዩ የደም ግፊት መቀንሻ መድኃኒቶች፣ የስኳር መድኃኒቶች እና የኮሌስትሮል መድኃኒቶችም ሊያስፈልጉ ይችላሉ። በመድኃኒት ምክንያት የዩሪክ አሲድ በደም ውስጥ ሊጨምር ይችላል ብለናል። ስለዚህ ያው የዩሪክ አሲድ መጨመር ያመጣውን መድኃኒት ማቆም ወይም ደግሞ መቀየር ያስፈልጋል። ቅድም እንዳልኳችሁ የደም ግፊት፣ የቲቪ መድኃኒቶች፣ የካንሰር መድኃኒቶች መቀየር ሊያስፈልግ ይችላል ማለት ነው። እና ደግሞ ጭንቀት መቀነስ በጣም ያስፈልጋል። ምክንያቱም ጭንቀት ከመጠን በላይ ሲጨምር፣ በጣም ስትጨናነቁ፣ እንቅልፍ ስታጡ የሪህ በሽታ ያለባቸው ሰዎች ይባባስባቸዋል። ስለዚህ ጭንቀት መቀነስ፣ በቂ እንቅልፍ ማግኘት ያስፈልጋል። ያው ጤናማ የአመጋገብና የአኗኗር ዘይቤን ጨምሮ ማለት ነው። እነዚህ ናቸው። በቤተሰብ ምክንያት ወይም በዘረመል የሚገለጸ የሪህ በሽታ ብዙ ጊዜ በወጣትነት ጊዜ ሊመጣ ይችላል። እና ደግሞ ያው መቶ ፐርሰንት ማጥፋት ያስቸግራል። ምክንያቱም ያው አንድ ሰው በዘረመል ላይ ካለ ያው ኦልሬዲ አለ ማለት ነው። ማጥፋት አይቻልም። ነገር ግን ምልክቶችን መቆጣጠር እንዲሁም ደግሞ የተለያዩ መድኃኒቶች አስፈላጊ ሆኖ ከተገኘ ቅድም ያልኳቸው መድኃኒቶች መጀመር ወይም ደግሞ ከባባድ ጠጠሮች ካሉ መገጣጠሚያ ውስጥ በቀዶ ጥገና ማውጣት እና ክትትል በጣም ወሳኝ ነገር ነው ማለት ነው ለመቆጣጠር። ለዛሬ ይዤላችሁ የመጣሁት ይህ ይመስል ነበረ ይህ ቪዲዮ ከተመቻችሁ ላይክ ሼር ኮመንት ማድረግ እንዳትረሱ ለዚህ ዩቱብ ቻነል አዲስ የሆናችሁ ከታች ሰብስክራይብ በማድረግና የደውል ምልክት በመጫን እንደዚህ አይነት ጠቃሚ የሆነ የጤና መረጃ እንዲደርሳችሁ የደውል ምልክቷን መጫን ትችላላችሁ ማለት ነው ዶክተር ሳራ ዮሐንስ ነኝ ፋሚሊ ዶክተር ሁላችሁንም ወዳችኋለው በሚቀጥለው ጊዜ እስከሚገናኝ ድረስ መልካም ቆይታ ያኑላችሁ ጤናችሁን ጠብቁ ቻው